ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን፣ ብላክ ማርኬት ሐዋላ በጣም ጨምርም የውጭ ምንዛሬም ሰዎችን እያስደሰትም ይገኛል። እነሆ በሀገራችን በኢትዮጵያ ንግድ ባንክም ሁሌም የሚተማመኑበት ባንክ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ ከ18 ሀገራት በላይ ለናንተም የምናስዳምጣችሁ ይሆናል። እንዲሁም በመጀመሪያም ለቃሉት ዩብ አዲስ ሲሆናቸው ሰብስክራይብና የደውል ምልክቱን ይጫኑ። እንዲሁም ቤተሰቡም እንደሚታወቀው ቃሉት ዩብ የተለያዩ ዘርፈ ብዙ መረጃዎች የሚሰማበትና የሚደመጥበት ቻናልም እንደሆነም ይታወቃል። ካሉት ዩቲዩብ በመጀመሪያ ደረጃ በዓለማችን ላይ የተሰሙና መደመጥ ያለባቸው ወቅታዊም ሰበር መረጃም የሚያስዳምጥ ቻናልም እንደሆነም ይታወቃል። እንዲሁ የውጭ ምንዛሬ ብላክ ማርኬት ሀዋላ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬን የሚያስዳምጥም ቻናልም እንደሆነም ይታወቃል። እንዲሁም የባጃጅ ዋጋ የመኪና ዋጋም የሚሸጡ ቤቶችም እንዲሁም ቦታዎችም የሚያቀርብ ቻናልም እንደሆነ ይታወቃል። በቅድሚያም ለዚህ ክለ ቃል ዩቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብ ነው። በመጀመሪያ ደረጃ በኢትዮጵያ ንግድ ባንክም ስንት ብር እየተመነዘረም እንደሚገኝ ለእናንተም የምናስዳምጣችሁ ይሆናል። በመቀጠል ብላክ ማርኬት ሐዋላም ስንት ብር እየተመነዘረም እንደሚገኝ በጥቁር ገበያም የምናስዳምጣችሁ ይሆናል። በመጀመሪያም አንድ መቶ ዩናይትድ ስቴት ዶላር በኢትዮጵያ ንግድ ባንክም 13138 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። 100 የአውስትራሊያ ዶላር በኢትዮጵያ ንግድ ባንክም 8255 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። 100 ባህሬን ዲናር በኢትዮጵያ ንግድ ባንክ 34855 ብር እንዲሁም በኢትዮጵያ ንግድ ባንክ እየተመነዘረ ይገኛል። አንድ መቶ የአውስትራሊያ ዶላር በኢትዮጵያ ንግድ ባንክ 8255 ብር በኢትዮጵያ ንግድ ባንክ እየተመነዘረ ይገኛል። አንድ መቶ ቶ ሆንግኮንግ ዶላር በኢትዮጵያ ንግድ ባንክም 1691 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። አንድ መቶ የጆርዳን ዲናር በኢትዮጵያ ንግድ ባንክም 18526 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። አንድ መቶ የኩዌት ዲናር በኢትዮጵያ ንግድ ባንክም አርባ ሁለት ሺ ስድስት መቶ ሰላሳ ስምንት ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። አንድ መቶ የሊቢያን ዲናር በኢትዮጵያ ንግድ ባንክ ሁለት ሺ ሰባት መቶ ሀያ ስምንት ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። አንድ መቶ የኦማን ሪያል 34129 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። 100 ፓውንድ ስተርሊንግ በኢትዮጵያ ንግድ ባንክም 17100 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። አንድ 100 የሳዑዲ ሪያል 3500 ከ30 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። 100 ስዊዝ ፍራንክ በኢትዮጵያ ንግድ ባንክም 14847 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። 100 ዩናይትድ ስቴትስ አረብ ኤምሬት 100 ዩናይትድ አረብ ኤምሬትም 100 አንድ መቶ የዱባይ ድራህም 3577 ብር በኢትዮጵያ ንግድ ባንክም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን አሁን ላይ ብላክ ማርኬትም ስንት ብር እየተመነዘረም እንደሚገኝ በጥቁር ገበያም ለእናንተም የምናስዳምጣችሁ ይሆናል። በመጀመሪያም አንድ መቶ የባህሬን ዲናር በብላክ ማርኬትም 4758 ብር ከ89 ሳንቲም በጥቁር ገበያም እየተመነዘረ ይገኛል። 100 የጆርዳን ዲናር በጥቁር ገበያም 21643 ብር ከ35 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። 100 የኦማን ሪያል በጥቁር ገበያ 39878 ብር ከ42 ሳንቲም በብላክ ማርኬት ስሙ እየተመነዘረ ይገኛል። 100 የሳዑዲ ሪያል 40944 ብር በኢትዮጵያ እንዲሁም በብላክ ማርኬት ስሙ እየተመነዘረ ይገኛል። አንድ መቶ የዱባይ ድራህም በጥቁር ገበያም አንድ መቶ የዱባይ ድራህም አራት ሺ አንድ መቶ ሰባ ስምንት ብር ከስልሳ ሰባት ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። 100 የኩዌት ዲናር በብላክ ማርኬት ስም 49850 ብር ከ53 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 ፓውንድ ስተርሊንግም በብላክ ማርኬት ስም 19888 ብር ከ99 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የአውስትራሊያ ዶላር በብላክ ማርኬት 9673 ብር ከ05 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 የካናዳ ዶላር በብላክ ማርኬት ስም 10657 ብር ከ25 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 ስዊስ ፍራንክ በጥቁር ገበያም 17352 ብር ከ19 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ ዩሮ በብላክ ማርኬትስም 16711 ብር ከ22 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። አንድ መቶ ዩናይትድ ስቴትስ ዶላር በጥቁር ገበያም 15354 ብር ከ23 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን እነሆ ብላክ ማርኬት ሐዋላ ስንት ብር የተመነዘረም እንደሚገኝ ወቅታዊ መረጃ ይህንን የመሰል ነበር። በሌላ ተኮስና ወቅታዊ ሰበር መረጃም እስከ ምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቻናላችን አዲስ ሲሆኖቹ ሰብስክራይብና የደውል ምልክቱን የሚጫኑም እንዲሁም ቤተሰቢሁም ኢትዮጵያ ለዘላ